አይደለም፣ እንደዛ አይደለም። እኔ እኔ ተው። አሁን እኔ ሌላ ነገር ማውራት አልፈልግም፣ ግን ፈጣሪ ይሆኖ ጸልዩለት፣ አግዙት፣ በቃ አለቀ። ወደ ፊት ብርታት ስጡት። እንትን መነሳት አለበት መቆም አለበት። እያመመሽ ማለት ነው፣ አንዳንዴ እሳት ላይ መቆም አለብሽ። ገባሽ? በዚህ ሰዓት ማለት ነው። ሴት አይደለም እሱን የሚያስፈልገው። እኔ ልንገራችሁ፣ ይሄ የውሸት ላይፍ ለሱ አያዋጣውም። ገደል ነው የሚያስገባው። ሀቁን እናውራ ከተባለ ሚዲያ ላይ የሚደረገው በሙሉ ውሸት ነው። አያስፈልግም። በቃ ወደ ፍለፊት ጨክኖ ጥርሱን ነቅሶ ማለት ነው መራመድ ያለበት የማንም መሳለቂያ ሆኜ እኔ ብሆን አረ በኢየሱስ ስም እኔ ይቀየራሉ እኔ እናት እኔ በአራት ዓመትና በአምስት ዓመት ራሱ ከኢትዮጵያ ከስሬ መጥቼ እግዚአብሔርን ነው የምልሽ ጥርስ ገባሽ መስራት አለበት። ይሄ ላይ እንትን አለም ግን ለመስራትም አንዳንድ ነገር ስለሚያስፈልግ እግዚአብሔር ይርዳው ነው የሚባለው ገባሽ፣ እንጂ ይሄ የማስመሰል ምናምን ተይው፣ ተይው፣ እሱ ተይው። በቀደምለታ ምን አለች መሰለች? ከእሱ ጋር የነበረች ልጅ ማለት ነው ደውዬላት እንዴት ነው? አሁን እኮ እየተቀየረ ነው። እንዴት ነው ባህሪ ውስጥ የአንዳንድ ነገር ነገርኝ፣ አልኳት እባክሽ። እሱ ያውታጥሞ ጭቃ ነው አለችኝ። ለምን አልኳት፣ ገባሽ፣ ለምን ስላት ማለት አብረው በጣም ረጅም ጊዜ የቆየች ናት። ስሟን አልጠራም። እንትን የለበትም ቁጭት የለበትም። በህይወታችሁ ቁጭት ሊኖራችሁ ይገባል። በቃ ትላንትና ያንን ላይፍ አሳልፊ ያለው ሴት እየጠየቀችኝ፣ ሴት ቤት እየገባው እየተባረርኩኝ ሪከርድ አለብኝ። እንደዚህ አይነት ችግር አለብኝ። ዛሬ ላይ ግን ሴት ጠይቀኝ ሳይሆን እኔ ፈልጌያት ጠይቂያት። ወንድ ልጅ ሲሰራ ነው ገባሽ። ሊጠይቅ የሚችለው ድሃ ከሆነ ወይ ደግሞ ድህነት አጥያት አይደለም፣ ምንም የማይሰራ ከሆነ በሰው ገንዘብ ከሆነ እንትን ነው። ባራ ነው። ባሪያ መሆን የለብኝም ብሎ ቁጭት የለበትም። ባለፈውም ነግሬዋለሁ ሚዲያ ላይ ቁጭ ብሎ ነው የነገርኩት። ለምን ስናወራ ማለት ነው፣ በህይወት ሴት ጠይቀት አውቃለሁ ወይ? ሴት ጀንጅነ ሄደት አውቃለሁ ወይ? ስለ በፍጹም ሴቶች ናቸው የሚጀነጅኑ፣ ሴቶች ናቸው የሚመጡበት። ለዚህ ይሰለችኋል። ባህሪውን እኔ በደንብ ነው የበላሁት። ለምን አንደኛ ከሰማሁት ታሪኮችና ከማወራቸው ሴቶች ማለት ነው፣ ገባሽ፣ አብሮ ያሳለፉ ምን ያሉ ብዙ ነገር ያዩ ጅጂ ምን አየች? ጅጂ ምን ሆነች? ምን ሆነች? ጅጅ ምን ሆነች? የሴት ግፍ አለበት ለምትዩ ልጅ ማለት ነው የሴት ግፍ የለበትም። ሴቶቹ ይመጣሉ፣ ሳይፈልግ ሲቀር ይወጣል፣ በዛው ይቀራል። በቃ አለቀ። ይሄ ነው። ይሄ ግፍ ነው ካልሽ ያንቺ ምን ሊባል ነው እንዴ? አልፈልግሽም እንዳይልሽ ማለት ነው። ሼም ስለሚይዘው፣ በሼም ስንቱ ህይወቱ ተበላሽቷል። የሱ ምን ስላላወራ ነው እንዴ? ያወራለታለሁ ከፈለጋችሁ። ለዚህ የሆነ ያልሆነ ነገርም ጥሩ አይደለም። ልጁ እንዴት ነው ፑሽንግ የሚደረገው? ይሄ በብላክ በምናምን ከእርዳታ የጀርመን እርዳታ እንደሆነ እድሜ ነው የሚጨርሰው ከብላክ ስራ እንዴት ነው የሚወጣው ብሎ ለምንድ ነው ለማርዬ በደንብ እየነገሩ ማርዬም ደግሞ ይሄን ነገር ብትሰራበት ጥሩ ነው እንጂ እንደዚህ ነው እንደዚህ ነው ምናምን ማለት አያዋጣም። ልጁን ወደ ትክክለኛ ነገር አይወስዶም። የባሰ እንደውም ወደ ሌላ ነገር ነው የሚወስደው እና ቁጭት የለበትም። የሆነ ሞራል ምናምን የለውም። ሞራል የሌለው ደግሞ በቃ ካሳለፈው ነገር ነው። ገባሽ የሆነ በብላክ በምናምን ምናምን የሚባለው ነገር አለ። ከእንደዛ አይነት ነገር ወጥቶ ማለት ነው እንትም ማለት አለበት። የሆነ መስመር ውስጥ ገብቶ ገባሽ በብላክ ሳይሆን በስነስርዓት ተቀጥሮ እየሰራ ምን እያለ የወር ደመወዝ መጠበቅ፣ የቤት ኪራይ መክፈል፣ መብራት መክፈል ምናምን አያውቅም። ይሄንን ዩሮፕ ላይ ሴቶቹ ናቸው የሚከፍሉት። እና አሁንም ደግሞ ኖር ብትይው አይኖርም። ለምን ይኖራል እንደዚህ አይነት ጭንቀት? እሱ አይወድም፣ ጭንቀት አይወድም። እውነቱን ልንገርሽ፣ ምንም የምታስጨንቅ ከሆነ የልደቴ ቀን ራሱ መቼ ነው ብትይው አያውቅልሽም። በዛ ራሱ ሊጣላሽ ይችላል። ካስጨነቅሹ ማለት ነው። ይሄ ልደት አክብርልኝ ምናምን ፈንድሻፍ አፈልጋለች ምናምን አይወድም። መራዊ በዚህ አጋጣሚ ልንገራችሁ ሌሎችም የምትጠብሱት ምን የምትሉት ማለት ነው። አይወድም እሱ ጭንቀት አይወድም፣ መጨናነቅ አይወድም። ባህሪውን እወቁ። ይህንን አቃል አለቀ። እና ይሰላቻል፣ ቶሎ ይሰላቻል። ለምን መሰለሽ ሴት ልጅን ፈልጎ ለፍቶ ምናምን ስለማያገኝ ይሰላቻል። ስልችት ይለዋል ይደብሯል። ይሄ ይሄ ባህሪ በቃ አለቀ። ይሄን ደግሞ የእናንተ ችግር ነው፣ እና የሴት ግፍ ምናምን አትበሉት። ራሴ ፈልጌ ናልኝ ወድጄ ክሞቼ ምናምን ብዬ ቤቴ ድረስ ይዞ ሄጄ ቤቴ አስገብቼ ፓንት ገዝቼ አጥቤ ዘብዝፌ ከዘስ ሎኝ ሄደ ብን ማንም ይሰማኝ የታቀዋለሽ ኧረ በስመ አብ። እሱ ራሱ እንደማያውቀው ራሱን አያውቀውም። የኔናት አብሮት ያሳለፉት ዘጠኙን ሴቶች እኮ ዲ የኔናት ወዳጆች ያርጌያቸው እኮ ፎቶውን እኮ ከየት ነበረ ተደማመጠው። እሱ ከሄደ በኋላ አስታውሳቸውም። የኔናት ዛሬ ጠዋት መንበላክ ብትይው አያውቅው። ይቅርታ አድርጉልኝ። ለዚህ መራዊ እንደዚህ ነው፣ አምናችሁ ግቡበት። ከገባችሁ በኋላ ደግሞ መነጫነጭ አያስፈልግም። ከተነጫነሽ ችግር የለውም እሱ በአንድ ጥፊ ጉንጭሽን እንደዚህ ያዞርልሻል። የኔናት ሀይል አለው ልጁ። ይህ ልንገርሽ ንጭንጭ ራሱ የሆነ ትብት ትብት ካልሽ ማለት ነው። እልህኛ ነው። እውነት በጣም እልህኛ ነው። በጥፊ ነው የሚያዞርልሽ። ግማሽ ግማሽ ጎንሽን ያሳብጥልሻል። ያበጠ ሰው ካያችሁ እንግዲህ እሱ በጥፊ ብሏት ነው ብላችሁ እቁ መማታት ይማታል። ይሄን ልንገራል ልጁ ይማታል። ይሄ ነው በቃ አለቀ። ወርቄ የልብ የልብ አትስጪው እንግዲህ፣ ባህሪው ነው። ባህሪውን አውቀሽ መግባት ነው። አለቀ። ምን ይመጣል? ምንድን ነው የምትሉት? ለምንድን ነው የልብ ልብማ? ሰጠዋለሁ ለዚህ የሴት ግፍ ምናምን አትበሉት። ግፍ ሳይሆን አንደኛ ኢሮፕ ላይ እየተዋወቅን እየተዋወቅን ለምንድን ነው እንትን እምትሉት? አንዴ ስራ ክላሽ ካረገባችሁ ማለት ነው። ክላሽ ካረገባችሁ ስራ እንዴት ነው የሚሰጧችሁ? እስኪ ሉላን ኢሮፕ ከሆንሽ አንቺ ተናገሪ። ስራ ይሰጧቸዋል እንዴ? አይሰጡም እኮ። ከመስመር ከወጣሽ ወጣሽ ነው። መስመር እኮ ብቻ አይደል? መስመር ውስጥ ሆነሽ እርዳታ ብቻ እየተቀበልሽ እንድትኖር የሚያደርጉት ሲስተም ራሱ ጭንቅላትሽን ያዞር አይደል እንዴ አንዳንድ እኮ እኔ ለምንድን ነው በብላክ ሰው የሚሰራው ምናምን ብዬ እናደዳለሁ። ጀርመን ውስጥ አንቺ በኋላ ላይ ሳጣራ ማለት ነው ስራ መቼ ይሰጡሻል እንዴ? የሱሰኛ መሆንሽ የሆነ የሆነ ነገር ሲያጣሩ ምን ሲሉ፣ ብዙ ነገር እኮ አለ። ጽዳትሽን አትጠብቂ እንትን፣ ስንት አንቺ፣ እነሱ የማያዩት ነገር የለም። እኔ እናት ለጽዳት ሽንት ቤት እራሱ ለመጥረግ ማለት ነው ራሳችሁን መጠበቅ አለባችሁ። እሱ እኮ በጣም አስቸጋሪ ነው። ከእንዴት መስመር ከወጣሽ ከባድ ነው። ፌበን ምን ሆነሽ ነው? ምን ሆና ነው ፌበን ምን ሆና ነው? አስገባት። አረ፣ ጀርመን ከባድ አይደለ? ከባድ ነው ከባድ ነው እንዴ። ስራ እንዲቀጥታ ምናምን በመንግስት በምናምን ማለት ነው። ስንት ጉዳይ አለ። ትምህርት መማር አለብሽ። ስንት ነገር አለብሽ። ስንት ነገር ዝም ብላችሁ ስራ ይሰራም፣ ስራ ሊሰራ ይችላል። እርዳታ ይሰጣችኋል አለ። ሉና ይሰጣል አለ። ኔ ቆንጆ አይኔ ኢሮፕ አደለም። ተገላገልሽ። ስራ አንዴ ተሰጥቷችሁ በምክንያት በሰበብ ካቋረጣችሁ ኢሮፕ ላይ ከባድ ነው። አስፈግቶ ነው የሚሰጧችሁ። ለዚህ ተጠንቀቁ። ልጁ የልጁን እንትን ችግር ሳታውቁ ዝም ብላችሁ እዚህ ሚዲያ ላይ ሁሉ ችግር አይወራም። ለዚህ እንደዚህ እንደዚህ ታርግለት፣ እንደዚህ ትሁን፣ ጥርሱን ታስተክል፣ እግሩን ታስተክል። እንደ እሷ ከየት ነው የምታመጣው? ማሪ እኮ ቢሆን ሰርታ እኮ ነው። እንደ ጅጂ ዝም ብለናቸው የሰው ትኋታ የምትቀበል መሰላችሁ እንዴ? እነዚህ ሰዎች በፍቅር ተገናኙ እንጂ በእንትን ነው እንዴ በብር ነው እንደ እንትን ያሉት። ግን ይቅርታ አድርግልኝና አሁን የእሱ የሆነ እንደዚህ ቦታ ላይ ስላለ በጣም ቀን ተዋል። አጠገቡ ያሉት በተለይ ወንዶቹ ማናጠገቡ ማንም ያወሩት ወሬ ራሱ ይሄ በቃ ምልሽ ትልቅ ወሬ አይደለም። ይኸውልሽ እሱ ማንንም አይፈልግም። ዳኒም ቢሆን በሚዲያ መሰለኝ ያወቀው ዳኒ ዝም ብሎ ነው ዳኔ እኮ ከእሱ ጋር ቁጭ ብሎ እንጂ ጅነ ሲያማ የነበረ ሰው የገባ የእሱን ስም ሱ እኮ ነው። ለምንድን ነው ነው አሁን እኮ እኔ ግራ የገባኝ ምንድን ነው ገብቶሻል? አንችሉ ና ለምንድን የተቀየረው አልገባኝም። ለዛ እኮ ነው እኔ ትልለወይ ልጠይቀው የፈለግኩትኝ። በጣም ነው የሚያናድደው፣ ያሳዝናል። በማንኛውም ጅጅ እንኳን የልጅቷን ብር ለማስጨረስ ነው፣ እኔ ልንገርሽ የልጅቷን ብር ማለት ነው ለማስጨረስ ነው። እሷ ሲስተሟ ነው። እኔ እንደዚህ አድርጌለታለሁ፣ ቤት ግዥለት እንደዚህ ምናምን እንትን ግዥለ፣ መኪና ግዥለት፣ ከዛስ ያው በኋላ ላይ የኔ ይሆናል እኮ ነው ነገሩ። አልገባችሁም እናንተ ሊዘርፏት እኮ ነው ልጅቷን። እንዴ አይ ተመልሶ ሄዳል ጂጂ ጋ ብለሽ ባሄደ መሳያው እንግዲህ እሱ በቃ ተገላገልኩ፣ ለማለት ነው። ገብቶሽ አልገባሽም አንቺ? እሷ አካሄዷ እኔ መርዝናት ጅጅ፣ አላወቅሻትም እኔ እኮ አንዳንዴ፣ ማለት ነው ምን ተመርመሪ? ምንድን ነው የምመረመረው? ፌበን ፌበን፣ ምን ሆና ነው? ከአንቺ ጋ ነው ወይስ ከኔ ጋ? ምን ሆና ነው? እኔ ጭቅጭቅ አልፈ የምናውረው እራሱ እኮ ያወቀች ፌበን፣ ግቢ ከሻ። እንዴ፣ እንዴ ምን ሆነሽ ነው? እኛ እኮ የምናውረው ስለ እንትን ዳኒ መጥቶ እንትን ስላለ ነው። ማሪ ብልጥናት ብልጥ መሆን አለባት። ሞኝ ከሆነችማ ኤሮፕ ላይ መሆናቸው አይቻልም። ገብታል። ፌበን ምን ሆነሽ ነው? አንቺ አሁን ሞድየ ላይ ነሽ? አረ አይደለም። አንዱ ልጅ መጥቶ አውርቶ ነው። ፌበን፣ እንዴት ነሽ? አሎ፣ ተጠፋፍተናል። እንዴት ነሽ? ምን ነሽ? ማትታየ የምትንብለሻል። እኔ የለውም ነበር ባክሽ። ዛሬን የገቡት ዛሬን ብገባ ገና ከመግባቴ ያልሆነ ነገር ያወራሉና እንትን መልስ እኮ እየሰጠው ነው። ምንድን ነው ምን? እንዴ በጣም ነው የደነገጥኩት። አሁንም ሆድዬ ላይ ነው ሴትየ። የዛሬ አመት ምን ሆድዬ ላይ በሆን ምን። እኔና ሆድዬ እኮ ቤተሰብ ሆንናል እኮ ምነ። አንቺ ልጅ ያለሽ አይደል ያረተፋችሁ። ምንድነ አጀንዳ ሰው ለመሰብሰብ ግዴታ የሱን ስም መጥራት አለብሽ እ መንፈስ ሆ ዳኔ ገብቶ ነው። በጣም ነው የሚደብረው የሆነ ቤት ሪፖርት እናድርጋት እያሉሽ ነው። ባይዘወይ ለምን በጣም ስሙን እየጠራሹ ስለሆነ ሪፖርት እናድርጋት እያሉሽ ነው። ያድርጓት ታድያ ምን ችግር አለው? ደብረው በጣም ነው የሚደብረው በእውነት።